ከመቴያ ነገስት ምዕራፍ 18 ላይ ቁጥር 1 እንዲህ ሆነ፣ በእስራኤል ንጉስ በኤልያ ልጅ በሆሴ በሶስተኛው ዓመት የይሁዳ ንጉስ የአክያዝ ልጅ ሕዝቅያስ ሕዝቅያስ ነገሰ። ማን? ሕዝቅያስ መንገስ በጀመረ ጊዜ የ29 ዓመት ጎልማሳ ነበር። በኢየሩሳሌምም 29 ዓመት ነገሰ እናቱም የዘካርያስ ልጅ አቡ ነበረች እርሱም አባቱ ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ ቅን ነገር አደረገ ቁጥር አራት በኮረብታውም ያሉ መስገጃዎችን አስወገደ ሐውልቶችንም ቀለጣጠመ የማምለኪያ አጸዶችን ቆረጠ የእስራኤል ልጆች እስከዚህ ዘመን ድረስ ያጥኑለት የነበረው ሙሴ የሰራውን የናሱን እባብ ምን አደረገ? ሰበረው እ ሰበረው በሉ። የናሱን እባብ ሰበረው በሉ። ናኡሽታም ብሎ ምን አለው? ጠራው። በእስራኤል አምላክ በእግዚአብሔር ታመነ። ከእርሱም በኋላ ከእርሱም በፊት ከነበሩ ከይሁዳ ነገሥታት ሁሉ እርሱን የሚመስል አልነበረም። ከእግዚአብሔር ጋር ተጣበቀ። መፍረስ ያለበትን መሰበር ያለበትን ከሰበረ በኋላ ከእግዚአብሔር ጋር ምን አደረገ ይላል? ተጣበቀ ይላል። ዛሬ ከዚህ ቤት ከዚህ ቤት መፍረስ ያለበትን አፍርሰን፣ መወገድ ያለበትን አስወግደን፣ መጥረግ ያለብን ነገር ጠርገን፣ ከእግዚአብሔር ጋር ተጣብቀን እንወጣለን። ልቀቅና አሜን በል። እግዚአብሔርም ከእርሱ ጋር ነበር፣ የሚሄድበት መንገድ ተከናወነለት። በአሶር ንጉሥ ላይ አመፀ፣ አልገበረለትም ይላል። ቀና ብላችሁን ስሙ፣ ቀና ብላችሁን ስሙ። ይህ ያነበብኩላችሁ ክፍል ምዕራፍ 18 ሁለት ነገሥት፣ ስለ አንድ ቤተሰብ የሚያጠነጥን ታሪክ ነው። አንድ ንጉስ እስቅያስ የተባለ በብሉይ ኪዳን የተነሳ መጽሐፍ ቅዱስ አዋቂዎች ስለዚህ ሰው ሲነግሩ ሲናገሩ ወይም ሲያወሩ ምንድን ነው የሚሉት የታድሶ ሐዋርያ ይሉታል። የእስቅያስ አባት አከያስ ይባላል አክያስ የእስቅያስ አባት ነው አክያስ በነገሰበት ዘመንና ሲዝን ላይ የሚገርማችሁ ነገር አክያስ በእግዚአብሔር መታመን ትቶ በአሕዛብ ጣዖት ተመነ ይላል የእግዚአብሔርን ቤት ደጃፍ ቆለፈ ይላል። የእግዚአብሔር ቤት ውስጥ ያሉ ሌዋውያንን ከእግዚአብሔር ቤት አባረረ ይላል። የወለሉን ማብራቶች አጠፋ ይላል። የሚገርማችሁ ነገር የእስቅያስ የአክያዝን ፈለግ ተከትሎ ብትረ መንግሥቱን የሚቀበለው እስቅያስ ነበር። እስቂያስ ከአባቱ ከአክያዝ ብትረ መንግሥቱን ከተቀበለ በኋላ የሚገርማችሁ ነገር የ29 ዓመት ጎልማሳ ነበር ይላል እና እስቅያስ ልክ ከአኪያስ ብትረ መንግሥቱ ከተቀበለ በኋላ አባቱ ዘግቶት የነበረው አባቱ ቆልፎት የነበረው የእግዚአብሔርን ቤት ደጃፍ ከፈተ ይላል። ዛሬ ከዚህ ቤት ስትመለሱ የሚከፈት ደጃፍ አለ። አጠገባችሁ ያለውን ሰው የሚከፈት በር አለ በሉ። አባትሽ ላይ፣ የአባትሽ አያት ላይ፣ የአያትሽ አያት ላይ፣ የአያትሽ ቅድመ አያት ላይ የተቀመጠ አመቺሳ ቃልቻ አዳልሞቴ የጨለማ ስራ የዘጋውን በር ዛሬ ትከፍቻለሽ። ዛሬ ትከፍቻለሽ። የሆነ ቁልፍ ይዛ የምትወጣ አንድ ጀግና ሴት አለ። እጅ ሺህ ዘርግና እከፍተዋለሁ በላይ። ኦ ማይ ጋድ የሚገርም ነገር ነው። አባቱ ዘግቶ የሄደውን በር አባቱ ቆልፎት የሄደውን በር ልጅስ ያስ ከፈተ ይለኛል። ከፈተ ይላል። በጣም የሚገርመኝ ከፈተ። በዓመቱ የመጀመሪያው ቀን በዓመቱ የመጀመሪያው ሳምንት ላይ ለሌዋውያን ቤቱ ለቆ ሄዱ። እርሻ ላይ ላሉ ሌዋውያን መልእክት ሰደደ። ከዚህ ሌዋውያን መልእክት ከመስደዱ በፊት አንድ እርምጃ መቅደሱ ላይ ወሰደ። ምን አይነት እርምጃ ነው የወሰደው ካላችሁ እዚህ መጽሐፍ ቅዱስ ላይ ክፍሉ ላይ ገብታችሁ ስታጠኑ የሚገርማችሁ ነገር ሕዝቅያስ ልክ በሩን ሲከፍት አባቱ የተከላቸው የአሕዛብ ጣዖታቶችን ምን አደረጋቸው ይላል? ቀለጣጠማቸው ይላል፣ አፈረሳቸው ይላል፣ ገለበጣቸው ይላል። ይኸው ዛሬ ይኸው አምላኬ እግዚአብሔር ምስክሬ እንዳይሳካል ህይወትን ያጎሰቋቆለ እንዳያልፍልህ። ህይወትን ያዛባ የዘር ማንዘር መርገም ዛሬ ይቆረጣል፣ ይገለበጣል። ግድ የለም ጩና አንድ ሰው አመ በለኝ ወፈለ እ ቀለጣ አጠመ ይላል። ከሰኞ እስከ ሰኞ ሚመለክ ሌላ አምላክ የለም ከኢየሱስ ውጪ። እመኑኝ ኢትዮጵያ ምድር ላይ አንድ የሚገለበጥ ዳጎን አለ

ባንተ ዘመን ያንተ ልጅ ሳይሆን አንተው ገለባ አብጣ ትሄዳለህ። ለልጅህና ለልጆችህ ፍዳ አብልተህ ፍዳ አስቀምጠህ አትሄድም። መርከም አስቀምጠሽ አትሄጅም። የሆነ መንፈስ ከቤታችሁ ላይ ዛሬ ይመታል። ወፈል ተቀመጡልኝ። ይሄ ወገኖቼ፣ ለካ ህስኪያስ ብትረ መንግሥቱን እስኪወስድ ድረስ ነው የሰማችሁ ነው ብትረ መንግሥቱን እስኪ ወስድ ነው ከአባቱ እጅ። ለካ ልብ ውስጥ ቅናት አለ። መቼ ነው እግዚአብሔር መቅደስ ውስጥ ያለውን ጣዖታቶችን ምን አደርገው የማፈርሰው የምገነዳድሰው የምገለባብጠው? ዛሬ ደምሺ ውስጥ ደምስርሽ ውስጥ ይሄ የበቀል መንፈስ ይግባብሽ አያቴ ላይ ቅድመ አያቴ ላይ እየሰራ ያለው መንፈስ እኔ ላይ መጥቶ መሰልጠን የለበትም። ዛሬ እውነቴን ነው ምልሽ፣ እድሜሽን የበላ ዘመንሽን የበላ ኢነርጂሽን የጨረሰ ዛሬ አንገቱ ይሰበራል። እስጂ ሽ ከፋሪና ይሸኛል በለኝ። ይሄ እዚህ ቤት ውስጥ እድሜያችን ቁጭ ብሎ እየበላ ያለ እኔ እኮ የአያቷ ቦረንቲቻ ነኝ እያለ የአያቷ ጨሌ ነኝ እያለ እኔ የቅድመ አያቷ እንትን አይነ ጥላ ነኝ እኮ። የአያቷ እኔ ጥላ ወጊ ነኝ። ዛሬ እጅሽ ከፋሪና ይሰበራል በለኝ። ድገምና በለኝስ። የመጨረሻ እነርጃችሁን በአንድ ቦታ እየጨረሳችሁ ያላችሁ ላይፋችሁ ለውጥ የሌለ ህይወታችሁስ ለውጥ የሌለ ህይወታችሁ ከቼንጅ ይልቅ ቻሌንጅ የበዛበት አደገኛ ዜሮ ውስጥ ያላችሁ፣ ኔጌቲቭ ውስጥ ያላችሁ ህይወት፣ ኔጌቲቭ ትዳር፣ ኔጌቲቭ ጤንነት፣ ቢዝነስ ኔጌቲቭ የሆነባችሁ፣ እመኑ። ይሄን መልእክት ይዤ የመጣሁት ትላንት ቀትር ላይ፣ ትላንት ቀትር ላይ እግዚአብሔር ደግመ ይህንን ቃል እዚህ ከተማ ላይ አውጅ ብሎኛል። እግርሽ ከዚህ ቤት ሳይወጣ እግዚአብሔር ሰብሮ የሚጥልልሽ መንፈሳል አንቺ ስስቂ የማይፈልግ አንቺ ቀና ስት ደስ የማይለው መንፈስ ዛሬ ከፊትሽ ይገለበጣል። እጅሽ ከፍ አድርጊና ይገነደሳል። በል ኦፎል ጃማን ታራ። አንዳንድ ሰው ጂም ቤት ገብቶ ሰርቶ ይመጣል። በስማም። ዛሬ እኮ በጣም ብዙ ነው ሮጭ የመጣው ብዙ ካሎሪ ነው ጨርሽ የመጣው ይላል። ይሄት ነው ስትለው ሳይክሎ ላይ ይሮጣል ግን እዛው ነው የሚሮጠው። ምን እየጨረሰ ኤነርጂ እየጨረሰ ትሰራለህ ግን ኤነርጂ ነው የምትጨርሰ። ትለፋለህ ግን ኤነርጂ። ውጤት የለም ፍሬ የለም ላይፍ፣ ፍሬ የለም ህይወት፣ ፍሬ የለም። እመነኝ ዛሬ ተጣብቆ የመጣ ነገር እዚህ ቤት ተራክፎ ልትሄዳለህ። በትዳራችሁ፣ በቢዝነሳችሁ፣ በስራችሁ፣ በጤናችሁ፣ በአገልግሎታችሁ ፍሩት ያታችሁ። ጉዲክ በሉና ሰብሬ ወጣለው ባለ እጅ ሺ ሰርግና ሰብሬ ወጣለው ባለ የሚገርማችሁ ነገር ሕዝቅያስ ልክ አፖርቹኒቲውን ሲያገኝ፣ እድሉን ሲያገኝ ወዳውኑ የወሰነው ውሳኔ ወይም የወሰነው እርምጃ ደስ የሚለኝ ነው። መቅደስ ውስጥ የነበሩ በሰው እጅ የተሰሩ የአሕዛብ ምኖች፣ ጣዖታቶች ነበሩ ይላል። ገባና ቀለጣጥ ማችሁ ይላል ሰባበራችሁ ይላል አፈራረሰ ይላል መቅደሱን አጸዳው ይላል። አጠገባችሁ ያለው ሰው ቤቱ ዛሬ ይጸዳል በሉ፣ ህገ ወጡ ዛሬ ይሸኛል በሉ። ያለ እግዚአብሔር እውቅና ቤታችሁ ውስጥ የተቀመጠ ላይሰንስ የሌለው ፍቃድ የሌለው እድሜሽን እየበላያል ዘመንህን እየበላያል ምንድን ነው ዛሬ? ጫት ነው ዛሬ? ሲጋራ ነው ዛሬ? ምንድን ነው ዛሬ? እድሜህን እየበላ ያለ እመነኝ፣ ዛሬ ይቆረጣል፣ ይገነደሳል፣ ይገለበጣል። ሰብረህ ትወጣለህ። ዛሬ ይህ ወንድም አለም ያለ እግዚአብሔር ፕሮግራም ኔትወርክሽን ይዞ ያለ ያለ እግዚአብሔር ፕሮግራም እድሜሽን እየበላ ያለ ተጣብቆ ያለ ሙጫ ሆኖ ያለ እንደ ማስቲሽ የተጣበቀ ለውጥህን የያዘ ዴስትኒህን የያዘ ማይ ጋድ እዚህ መንፈሴ ላይ አያለሁ፣ ተጣብቆ ስትጸሊ ነቅነቅ የማይ ስታጸሊ ነቅነቅ የማይ ፍሩትህን የያዘ ነግህን የያዘ ዛሬ እግዚአብሔር ምስክሬ ነው ምልህ ላንዴና ለመጨረሻ ሰብረሽቶ ይሄ የሚገርማችሁ አሁን ያነበብኩላችሁ ክፍል ይሄ የናሱ እባብ እግዚአብሔር የእስራኤል ልጆች ዘልቁ መጽሐፍ ላይ ምዕራፍ አንድ ጀምሮ ሄዳችሁ ቤት አጥ ነው። የሚገርማችሁ ነገር ይሄ የሞአብ ንጉሥ ባላም የተባለ ሰው እስራኤልን ከመሬት ተነስቶ ጠላ። እስራኤልን ጠላና እርገምልኝ ብሎ ማንን ገዝቶ መጣ ይላል፣ ተከራይቶ መጣ ይላል፣ በላምን ተከራይቶ መጣ ይላል። በላም እስራኤልን ሊረግም በወጣ ሰዓት መርገም አልቻለም አፉም ሲከፍት እግዚአብሔር ጣቢያውን ቀየረና ረግም አፉ ሲከፍት እስራኤልን ባረክላል እስራኤል ሆይ ድንኳኖች ምንኛ ያማሩ ናቸው ይቀርም እኮ አሸባ ላይ አለ አዋራ ላይ አለው ድንኳኖች ምንኛ ያማሩ ናቸው እነሆ ጻድቅ ያንተን ሞት ይሙት እነሆ ዘርህ እንደዚህ እንደዚህ ያለ ሲባርክ ሰዮት ንጉሡ ተበሳጭ ርገምልኝ ብዬ ጠርቼ አንተ ትባርክ ይህ ሕዝብ በእርግማን ምን አይልም አለ አይቆምም። አል ነብይ መስፍን በወሬ የሚቆም አይደለም። በኔጌቲቭ ቃል የሚቆም አይደለም። በሟርት የሚቆም አይደለም። አንቺ ውስጥ እኔ ውስጥ ያለ ሰላሜ ውስጥ ያለ በሌ ውስጥ ያለ ቸሬ ውስጥ ያለ አንተ ሰው የእጅ ዘርግና እንዲህ በለሲ በኔ ውስጥ ያለ አይቆምም በለ በኔጌቲቭ ቃል አይቆምም በለ ኦፎል በኔጌቲቭ ቃል ሊያቆሙን የሚፈልጉ ብዙ ኮልኮሌዎች አሉ አንቆምም በኔጌቲቭ ቃል የምቆምበትን ኪዳን እግዚአብሔር አልሰጠኝም። ባንተ ወሬ በአንቺም ሀሜት ነቢይ መስፍን ራእዩ አገልግሎቱ አይቆምም አጠገብ ያለው የኔ ነገር በወሬ አይቆምም በለው የሚያስቆሙን ስለሌሉ አይደለም እስካሁን እያገለገልን ያለ ሀያ አራት ሰዓት የሚያስቆሙን አሉ ግን ጥሰናቸው እየሄድን ነው አጠገብ ያለውን ሰው ጥሳቸው ትሄዳለ ብሎ በአደባባይ እየተጠናከሩ ያሉትን ራሱ እየገነዳደስናቸው የተደራጁትን እየገነዳደስነው እና እዚህ ቦታ ላይ ምን አይነት ምክር መከረ? እስራኤል በእርግማን አይቆምም፣ ግን በኃጢአት ይቆማል። እስራኤልን ለካ እርግማን አላቆምም ኃጢአትን ያቆም መሸሽ ያለብህ ከሴጣን ሳይሆን ከኃጢአት ነው። መፍራት ያለብህ ሴጣንን ሳይሆን ኃጢአትን። ለካ አደገኛ ምክር መከር። ወደ እስራኤል ድንኳን ውስጥ ቆንጃጅ ሴቶችንና ቆነጃጅ ወንዶችን ከላክ፣ በዛኔ ምን ሆናሉ? ያመነዝራሉ፣ እግዚአብሔርን ይበድላል፣ ራሱ እግዚአብሔር ይጨርሳቸዋል። ይሄ ምክር መከረ። ይሄ እስራኤላ ወይ አይሁዳ ቢ ይሄንን አመስ ሲሰራ የእግዚአብሔር ቁጣ ተቀጣጠለ ይላል። ከዛ ሙሴ መጣና ህዝቡ እያለቀ ነው ምን ላርግስን እግዚአብሔር ምሪ ሰጠው የናስ እባብ ስራና ስቀል አለው እባቡን ያየ ሁሉ ምን ይላል ይድናል አለ ምሪ ሰጠው ለአንድ ቀን ነው ይሄ ምሪት የተሰጠው እስራኤል ግን ይሄንን ምሪት ለስንት አመት አስቀመጠው መቅደስ ውስጥ ለሰባት መቶ አመት መቅደስ ውስጥ አስቀመጠው ሰባት መቶ ዓመት ማለት ሰባት ትውልድ የሰባት ትውልድ በረከት የበላ መንፈስ ነው ዛሬ ከዘር ማንዘራችን እየተወራረሰ የገባ እድሜያች እዚህ ቤት ውስጥ እንዴት ሆናችሁ እየሰማችሁ እንደሆን አላቅም። ብቻ ግን ስሙኝ አንድ ደቂቃ ተናግሬ ልጨር። ሰባት ሰባት መቶ ዓመታትም መቅደስ ውስጥ ተቀምጦ የእስራኤል ልጆች ሲያጥኑለት ነበር፣ ሲገብሩለት ነበር። ሕዝቅያስ መጣና እንደዚህ አለ፣ ይሄ እኮ የአንድ ቀን ምሪት ነው አለ። ነሑሽታ ነው። ነሑሽታ ማለት ኃይል አልባ ይላል፣ ክብር አልባ ይላል፣ አቅም አልባ ነው አለ። ስለዚህ መሰበር አለበታል። እመኔኝ፣ ዛሬ ከዘርህ ላይ ከቤትህ ላይ ከደጃፍህ ላይ ከመንገድ ላይ ከአንተ ዴስትኒ ላይ ዛሬ በጌታ በኢየሱስም ያለ እግዚአብሔር እውቅና የተቀመጠውን ፋማሱባ ቢዝነስን የሸፈነ ትዳርሽን የሸፈነ ጤንነትሽን የሸፈነ የተቀመጣችሁ ሰዎች ምን አስባችሁን? የተቀመጣችሁ እጅ ከፋርግና ሦስት ጊዜ ሰበርኩት በለኝ አ ሁለት የመጨረሻ እስኪ አንድ ላይ ተሰበረ በለ። ኦፎል ና ኡሽታም ብሎ ሰበረ ሰበር ይላል። ምን ብሎ ና ኡሽታም። ዛሬ ሀሜት ካለ ና ኡሽታ ነው ስበሪው። ኃጢያት ካለ ና ኡሽታ ነው ስበሪ። መጠጥ ካለ ና ኡሽታ ነው ስበሪ። እውነት፣ ውሸት፣ ዘረኝነት ካለ ጓዳሽው ስበሪው ና ኡሽታ ነው ክብር አልባ ሞገስ የሚያሳጣሽ አቅም አልባ ክርስቶስን የሚሸፍንብሽ ስበሪ፣ ስበር እንስበረው። ዛሬ አይቀመጥ። ዛሬ ዕድሜን የሚበላ ነገር አታስቀምጭ። ዕድሜን የሚያሳጥር ነገር እንዳታስቀምጥ። ያዕቆብ ከላባቤ ሲወጣ ራሄል ጣዖቶቿን ይዛ ሰርቃ ወጣች ይላል ይዛ የወጣችሁ ጣዖት መንገድ ላይ ያስቀራል። ዛሬ በጌታ ነው ምን ጠርታችሁ ስሙን እየጠራችሁ አንተ እድሜን በልታ፣ አንተ ሕይወቴን በልታ፣ አንተ ጊዜም በልታ ኔጌቲቭ ሕይወት ውስጥ እንድኖረ አርገኸኛል፣ ወደ ኋላ አስቀርተኸኛል ብላችሁ ስበሩ። ዛሬ ስበሩ። ዛሬ ጥራና ስበር፣ ጥራና ስበር። ወጣው ስቲ የሚያወርድሽን የሆነ ሳምንት የሆነ ላይፌ ተስተካከለ፣ ስቲ ላይፍ እሺ፣ መጥቶ ወደኋላ የሚጎትት እመነኝ፣ ዛሬ በጓደኛ ይሁን በዘመድ ይሁን ሾልኮ የገባ በስልክ ይሁን በአካል ይሁን አታሎሽ የገባ ይሰበራል። እጅሽ ከፍ አድርጊና ይሰበራል በለ። አጠገባችሁ ያለውን ሰው ሰብሬ እወጣለሁ ዛሬ አንዳንዱ እድሜውን እኩል እድሜሽን በቁም የሚበላ መንፈስ ዛሬ ጠርተሽ ስበሪ። እውቅና ለምን ትሰጭዋለሽ? አለማግባት እኮ ስልጥ መሰልጠን አይደለም፣ እድሜሽን ነው ሴጣን እየበላ ያለ። አይታችኋም፣ እጅ ላይ ያረኮ ሰዓት አስራ ሁለት ሰዓት ሙሉ አንድ ቦታ ነው የሚቆጥረው እየዞረ። ላይፋችሁ ሴጣን እንደዛ አንድ ቦታ እንዲቆጥር አንድ ቦታ እንዲዘው እንዲሽከረከር ያደረገ ላይፍህን እንደዚህ ያደረገ አባት አያት ላይ ቤተሰብ ላይ የተቀመጠ ላይፍን ጨምድዶ የያዘ እጅ ከፋርና ይሰበራል በለ። እንደ እስቅያስ ጨክናችሁ እንድትወጡ ፈልጋል። መሰዊያችሁ ላይ ዛሬ መፍረስ ያለበት ብዙ ነገር አለ እና ፍርስ። ነሑሽታ ማለት ክብር አልባ ማለት፣ አቅም አልባ ማለት። ስለዚህ ዛሬ እድሜን በልቷል የምትሉት አንድ ቦታ እንዲሽከረከር አርጎኛል የምትሉ ሰዎች ካላችሁ ይኸው ጸሎት ርዕስ ልስጥህ። ዛሬ እመነኝ፣ ዛሬ ሀያ አራት ቸርች ስለቀያየርክ ህይወት አይቀየርም። አልሰማኝም? ሀያ ስንት ሀያ አራት ሰዓት ሀያ አራት ቸርች ስለገባ ላይፍ አይቀየርም። ላይፍ የሚቀየረው አንተ ስትወስን፣ አንቺ ስትወዝኝ። ዛሬ እዚህ ቤት የመጣችሁ የአባቴ ብሩካኖች እስኪያስ ሰብሮ እንደወጣ እኔም አንቺም አንተም ሰብረን የምንወጣበት ቀን የሆነ እርኩሰትን ሰብረን እንውጣ። ዛሬ ኃጢአትን ሰብረን እንውጣ። ዛሬ እስ ያጠገባችሁ ያለውን ሰው ሰብሬ ወጣለሁ በል። ዛሬ እጸልይላቸዋለሁ። ዘር ማን ዘርን ተከትሎ የመጣ ይሄ የቤተሰብ ከርስ ዛሬ ይቋረጥ። አንዴ ከእኔ ጋር ጥረጉት ጥረጉት፣ ይጠረግ በሉስ ጥረቅ ጥረቅ። የመጨረሻ የመጨረሻ፣ ተቀመጡልኝ አንድ ደቂቃ። ሰብሮ ከወጣ በኋላ አራት ነገሮችን እናገር በአንድ ደቂቃ ውስጥ። ሕዝቅያስ ሰበረ። ከሰበረ በኋላ አራት ነገሮችን እዚህ መጽሐፍ ክፍል ውስጥ እናያለን። አራት ነገሮችን እንዲህ ይላል። ከሰበረ በኋላ በእስራኤል አምላክ በእግዚአብሔር ታመነ። ከእርሱም በኋላ ከእርሱም በፊት ከነበሩት ከይሁዳ ነገስታት ሁሉ እርሱን የሚመስል አልነበረም። በእግዚአብሔር ታመነ ይላል። ከእርሱም ከሰበረ በኋላ ቅድም ወንድሜ እንዳለ ማክሰኞ ሌላ፣ ሮብ ሌላ ለማምለክ አልሄደም። በእግዚአብሔር ምን አለ ታመነ ይላል። ባካችሁ ከሰበራችሁ በኋላ ቦሌና ቡልቡላ አትሂዱ። በእግዚአብሔር ታመኑ። እየሰማችሁ ነው በእግዚአብሔር ታመነ። በእኔ ተማምኗልና አስጥለዋል። መዝሙር 91 አይደል የሚለው በእኔ ተማምኗልና ምን እለዋል? ስሜን አውቀዋልና ምን ይለዋል? ጠራኛል፣ እመልስለታለሁ፣ ረጅም ዕድሜም እሰጠዋል። ብዙ ነገር ይላል። ስለዚህ እስኪያስ ከሰበረ፣ ካፈረሰ በኋላ ከእግዚአብሔር ጋር ምን አለ? በእግዚአብሔር ታመነ ይላል። ከዛ በእስራኤል ወይም በይሁዳ ነገስታቶች ታሪክ እንደሱ አለ የተነሳም የሚነሳም የለም ብሎ ዘጋለት። ሁለተኛ ሰዓ ስለሌለኝ ሁለተኛ ሁለተኛ ከእግዚአብሔርም ጋር ተጣበቀ ይላል። አጠገባችሁ ያለው ሰው ነካሩ ከእግዚአብሔር ጋር ተጣበቅ በሉት፣ ድገምና በሉስ፣ ከእግዚአብሔር ጋር ተጣበቅ በሉት። ያኔ በሉት ይሳካልሃል። እስኪ ከእግዚአብሔር ጋር ተጣብቆ የተሳካለ ሰው አለ። አንዱ እኔ ነኝ፣ አንዱ እኔ ነኝ። ያማረብኝ ሞገሴ የወጣው የከበርኩበት ጤናዬ የሆነ እስ አንድ ሰው ያጨብጭብ ለዚህ ቃል ሄራ ማሳካ ታራባየ እማ እጅ ሽነ እማ ምቹ ሲ አይጎዳም። አንድ ሰው ጮ ኢየሱስ ይበለ እና እዚህ ቤት ውስጥ ያላችሁ ከእግዚአብሔር ጋር ተጣበ ወንድም አለ ዛሬ ምንም ሌላ ምነግርህ ነገር የለም። ከጌታ ጋር ከተጣበቅ ሰልባጅ ለብሰ ሱፍ ከለበሰ ሰው በላይ ታምራለ። እማ የሆነ ከእግዚአብሔር ጋር ተጣብቀሽ ሰላም አልተሰማሽም? ከእግዚአብሔር ጋር ተጣብቀሽ የሆነ የሆነ ነገር መንገድ ቅርጽ አልያዘም? የሆነ የሆነ ነገርሽ አልተፈወሰም? የሆነ የሆነ ነገር ከመረበሽ ሰፈር ከመደነገጥ ሰፈር እግዚአብሔር አላሳረፈሽም? እስቲ ባካችሁ አንድ ሰው ኢየሱስ ይበለ። ዛሬ መልእክቴ ይህን ከእግዚአብሔር ጋር ተጣበቁ። ወንድም አለ ከእግዚአብሔር ጋር ተጣበቁ። ከእግዚአብሔር ጋር እስቲ አጠገባችሁ ያለ ከእግዚአብሔር ጋር መጣበቅ በሉት። በኢየሱስ ክርስቶስም ዛሬ ከእንግዳ አማልክት አፋትቼ ከእግዚአብሔር ጋር አጣበቅኳችሁ። ያኔ ከእግዚአብሔር ጋር ስትጣበቂ ከእግዚአብሔር ጋር ላይፍን ስታቆራኝ ስታወራ ታምራል፣ ስትራመድ ታምራል። የሆነ ሰፈር ስትመጣ የሆነ ደመና ይዘ ትመጣል። የሆነ አካባቢ ስገባ ለሆነ ሰፈር አንተ መፍትሄ ትሆና። ይሄ ክብር ዛሬ ይውደቅብሽ፣ ይሄ ክብር ይውደቅብሽ ዛሬ። ዘራፍ! እግዚአብሔር ይመስገን። እኔ አሁን ምን ወስናል ካልከኝ ው ይህ ሱሪ እንዳይወልቅ ቀበቶን በደንብ አጥብቄ እንዳሰርኩ ከጌታ ጋር መጣበቅ፣ ካለው ጋር ሳይሆን መጣበቅ ከጌታ ጋር ያለው፣ የሆነ ቀን ፊቱን ይመልሳል። በወንድም ዓለም ቢከፋኝ ቢለማ እግር ስር ነው መዋል ብላል ዘምራለች ነፍሴ የምትወድ ሆይ ሁሉ ይቅርና አንተ ዋል ከቤቴ ሌላው ይቅርና አንተዋል ከቤቴ። የምፈልገው አንተ ነው አንተ ነው። እችን ተናግሬ ሊጨርስ ትእዛዝ ጠበቅ የሚለው ው ኢየሱስ ደቀ መዛሙርቶችን ምዕራፍ ምዕራፍ አስራ አምስት ዮሐንስ ወንጌል ላይ ቁጥር ሰባት ላይ እንዲህ አላቸው። የሚወደኝ ቢኖር ትእዛዜን ይጠብቃል። አቤት የሚወደኝ ቢኖር ምኔን ይጠብቃል ትእዛዜን ይጠብቅ። አያችሁ፣ ጌታ የምትወጂ ከሆነ ትእዛዙን ጠብቂ። አትስረቅ ካለ አትስረቅ፣ አትዋሽ ካለ አትዋሽ። ትእዛዙን ጠበቀ። እግዚአብሔር በባሪያ ሙሴ የተናገረውን ትእዛዝ ጠበቀ። ስለዚህ እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች፣ እግዚአብሔር እንዲላቸዋል ትእዛዜን ጠብቁ። የሚወደኝ ቢኖር ትእዛዜን ይጠብቅ። ስለዚህ እዚህ ቤት ውስጥ ያላችሁ ዛሬ ይሄንን ቃል ለወዳጅ ለልጆች ለወንድም ለእህት ሼር አድርገው። እግዚአብሔር ምን አለ ዛሬ ቢል አንድ ሰው ይሄው ሰብረ ውጣ። ሰብረ ስትወጣ ምን ይሆናል? ይሄ ይሄ ይሆናል ብላችሁ አውጁለት። ዛሬ ለዚህ እዚህ ቤት ውስጥ ያላችሁ ከእግዚአብሔር ትእዛዝን እጠብቅ ዘንድ አይደለ ያለው ዳዊት። እኔ እዚህ ቤት ውስጥ ዛሬ የመጣ ሰው መቶ ሰማኒያ ዲግሪ እንዲህ ተቀይሮ ሲወጣ እስቲ አንድ ሰው ነገሬ ተቀየረ ይበለ የመጨረሻ የመጨረሻ ተቀመጡልኝ። ምን ይላል? የመጨረሻውን ቃል እናንብብ። እንዲህ ይላል፣ እግዚአብሔር ከእርሱ ጋር ነበረ። አጠገባቸው ያለውን ሰው እግዚአብሔር ከአንተ ጋር ይሆን በሉት። እግዚአብሔር ከእርሱ ጋር ነበረ፣ የሚሄድበት መንገድ ሁሉ ተከናወነለት። ለሶስት ሰው ተነሱና፣ ለሶስት ሰው። ይከናወንልሃል እያላችሁ እቀፉት። ይከናወንልሻል፣ ይከናወንልሻል። ትዕዛዙን ከጠበቅሽ፣ ከሱ ጋር ከተጣበቅሽ ይከናወንልሻል። እግዚአብሔር የሚጠላውን ከጠላሽ ይከናወንልሻል። እግዚአብሔር የማይፈልገውን ነገር ካስወገር ይከናወንልሻል። እቴ ይከናወንልሻል፣ በስራ ይከናወንልሻል፣ በትዳር ይከናወንልሻል፣ ቪዛው ይከናወንልሻል፣ የሚመጣ ልጅ ይከናወንልሻል። በሩ እስቲ ተራመዱ፣ ዝም ብላች ይከናወንልኛል። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በአራቱም አቅጣጫ ይከናወንልኛል። ይከናወንልኛ ይከናወንልኛ። ኮንፌስ አርጉ፣ ኮንፌስ አርጉ። አውጁ፣ አውጁ። አየሩ ላይ አውጁ፣ አውጁ። ለሕዝቅያስ እንደ ተከናወነለት፣ ለሕዝቅያስ እንደተከናወነለት፣ እንደ ተከናወንለት ለእኔም ይከናወንልኛል። ወራባ እያሱ ናለ እግዚአብሔር እንዲከናወንላል ወደ ቀኝ ወደ ግራ አትበል። ከሙሴ ጋር እንዳለው እንዲሁ ከአንተ ጋር እሆናለሁ። ጃባባባባባስ ተንቢናተ ይከናወንላል። በአገለግል ይከናወንልኝ። ብዘምር ይከናወንልኛል። ብጸልይ ይከናወንልኛል። ቢዝነስ ብሰራ ይከናወን። አዘምሪም፣ አትናገሪም፣ አትናገሪም አባባባጃናማማማንታራላ ይከናወንልሻል። ያሰብሹ ይሳካል። ያለምሹ ይሳካል። ያሰብኮ ይሳካል። አቤት እጃችሁን አወዛውዙሲ። ይሳካልኛል። ይከናወንልኛል። ወደ ቤቴ ጭንገፍ አይገባም። ጭንገፍ አይገባም። ጭንገት አይገባም። ተናገሪናት ያንድኔጋ ዣባስ ረጁጁ ልቦ ሶብሮሌ ቤሽ ይከናወንልኛል። ይከናወንልኛል። ይከናወንልኛል። ይከናወንልኛል። አሜን። ተቀመጡልኝ። አምስተኛው አምስተኛው ለአሶር ንጉሥ አልገበረለትም ይላል። እችን ሳልናገር መዝጋቱ አለ እያንዳንዳችን ቤት ስላለ ለአመቺሳ፣ ለቃልቻ፣ ለአደልሞቴ በጊዥ ያለርኩም በሬዥ ያለርኩም ብሪሌ ጠጂሽ ያለርኩም ሀረቄሽ ያለርኩም እያልሽ ሄደሽ እንድትገብሪለት የሚ አጠገባችሁ ያለውን ሰው ግብሩ ዛሬ ቆመዋል በሉት። ለሆስፒታል የምትገብረው ግብር ለክሊኒክ የምትገብረው ለመድኃኒት የምትገብረው ግብር ራካሳ ታካባያ ቬቻ ታካስ እናቴ እንደዚህ ነው፣ እንዳንቺ ነው ብድግ ብሎ መወሰድ ያለ በኢየሱስ ስም ዛሬ ተሰበረ። የግብሩ መሰዊያ ፈረሰ። እስቲ አንድ ሰው ፈረሰ ይበል።